ስንት አመት ሆነሽ ሳውዲ አረቢያ? አሁን አምስት አመቴን ጨረስኩ ስድስተኛው አመቴን። እድሜሽ ስንት ነው? አሁን ሀያ ስምንት ወደ ሀያ ዘጠኝ ሄድኩ ነው። ጓደኛ በጅተሻል? አይ የለኝም። ባለ ትዳር ነበርኩኝ። አሁን የለኝም? ትዳር ማለት ፈተሽ ነው ወይስ ፈታሽ? አይ አይደለም። ባለ ትዳር ባለ ትዳርና የአንድ ልጅ እናት ነበርኩ ከዛ እዚህ ከመጣሁኝ አሁን ተፋታሁ ማለት ነው። ለምን በፋይ አንዳንድ ጊዜ ያው ነገሮች አለመገጣጠም ቢሆንም ርቀት ይመስለኛል። ባልሻ እኔ ሳውዲ ነኝ እሱ ኢትዮጵያ ነው እንጂ አሁን በጣም ቆንጆ በጣም ቆንጆ ልጅ ነሽ። ስንት አመት ሆነች ልጃችሁ? ልጃችን ወንድ ነው አሁን ሰባት አመቱ እና ወንድ ልጅ ያላችሁ ስምተኛ አመቱን ይዟል። ስምንት አመቱ ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንች የተሰ ሲኖር የጋራ ነበር የኖሩት አባቱም ጋር ቤታችን፣ ቤታችን ጎረቤት ለጎረቤት ነው ያገባሁት እያሳደገኝን ነው ጎረቤት ነን ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ፣ እየተማርኩ እያለው ነው ዘጠነኛ ክፍል እያለው ነው ያገባሁት በእድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም፣ በእድሜ የሚበልጠኝ ስምንት ዓመት ነው። ብዙ ይባላል፣ ብዙ ይባላል። ምንም ቢበልጥ ምን ችግር አለው? ብትበልጪ፣ አሁን እኮ የእኛ ፋሽ ነው። እንዳስተዳደጋችን አስተዳደጋችን፣ የወልድ ልጅ ከፍ ሲል የባባሎች አሉ። አሁን እሱ አግብቷል? አይ አገባ፣ አላገባም፣ ውሽም አለው

አለመግባባት ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለመሰለክ በድህነት ገንዘብ ስታገኝ አይደለም አይደለም ገንዘብ ሲገኝ ማለት ምንድን ነው ያኔ እኔ ያለሁት ስደት ነኝ እኔ አሁኑ ላይ በገቢ እኔ እበልጣለሁ ከሱ ገብተሃል አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራት የማይቻልም የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም ሸዋንን አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ የሚከሰትበት ቦታ ነው። የኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣዬ ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት። እና ያው በነገሮች አለ መግባባት የተሰደርኩትም ህይወትን ኑሮን ለማሸነፍ ነው። ስድስት ዓመት አብረን ኖረናል። ልክ ሰባተኛ ዓመታችን ወደፊት ሆኖ ነው ወደዚህ ልጄ ሁለት ዓመት ከሶስት ወር እያለ ነው ስደት የመጣት። ከዛ ለቤተሰቦች ቀን ቀን ቤተሰቦች ጋር ይውላል፣ ለሊት ለሊት አባቱ ጋር ነበር። አንቺ በኢኮኖሚ ከበለጥሽ አንቻ ታዲያ እሱ ወይ ከአንቺ በልጦ ምናልባት እንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽ አንቺን ለምንድነው መፍታት የሚፈልገው? አለመግባባት እኔ እንግዲህ እሱን ከሱ በኩል አለ ከኔ በኩል ገንዘብ አንቺ ልጅ ነበር። ቶሎ አንቺ አንቺ ከማለቱ በፊት እኔ የተሰደርኩት ራሱን ችሎ ለዓላማ ነው። ግብታ የተሰደርኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ማለትም ባጸረገነት ያኖር ያኖርልኝ ራሱን በደንብ የሚያስተዳድር በህይወት የለም አባቴ። ሁለት አመቱ ካረፈ ግን እራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበር በገዛ ፍቃዴ ስለነበር ያገባሁት ተወጪው የሚል ኃላፊነት ነበር የተጣለብኝ እነኛ ነገሮች አብረን ሆነን ብዙ ታገልንና ስድስት ዓመት አብረን ኖርን። ከዛን ነገሮች ሁሉ የምንለውጥ አልሆን ሲል ወደ ሳውዲ መጣሁ ልጄን ትቼ። ከዛ ይኸው እየሰራን እንግዲህ ማድረግ ያለብኝ ነገር እሺ፣ ባታ የልጅነት የልጅነት የልጅነት እኮ ነው። መምህሬ ነው የህይወት መምህሬ ነው። እሱን አለመውደድ አልችልም። ላሳርቃችሁ አልታረቀ። በውስጥ መስመር ላይ ኪልየሱስ ስልክ ከአንቺ በልጠን ወይም ከአንቺ ችግሩን አውቅ ያለን እንደምትወጂው አውቅ ያለው ከአይንሽ ሁሉ ትልቁ ደግሞ የሰባት አምስት ስምንት ዓመት ልጅ አላችሁ። ሁለተኛ በልጅ ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። የኢኮኖሚ ችግር ነው ሁሉንም እያሰድነው። ስለዚህ እኔ አሁን የተነደሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይሄን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ፣ ሶስተኛ መራራቅ ነው ያመጣው፣ ሶስተኛ ደግሞ ኢኮኖሚ ችግር ነው። አሁን ግን እሱን በርትቶ መስራት አለበት። አንቺም በርተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽ። በቀጥታ መመለስ አለብሽ የተወሰነ ገንዘብ ይዘሽ እንደገና ትዳራቸውን መቀጠል አለባቸው። እኔ እንደዚህ ነው መመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ ስለሆነሽ የደወሉ መቃተይው እሱን ያገባሻል እድሜውም ምን ስምንት አመት ሰባት አመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰሚያቸው። እኔ ግን መመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደው ይለ ሞጣ አጋ ቀርቤ ነበር ሰላም ልለው፣ እና የመከረኝ ምክር አእምሮን ኮረኮረ አነቃቃኝ፣ ያለ ነገር እኔ የትክክል ነው። አንተስ ምን ታስባለህ? በይ ወዲያውኑ አልቅሶም ይመጣ። እኔማ መቼ እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮልሳትሽ እሱም እየሰማ ይሆናል ከታች፣ ወይ ተቆርጦ ይደርሳል። አንዴው መፍታትም የለብህ ልጃችሁን ማሳደድ ሌላ ልጅ ማምጣት እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለግ፣ ሌላ ሀገር መቀየር እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለብሽ። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ፣ እንደገና ቤታችን አንድ አድርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይ አይሆንም ካልሽ ደግሞ ምንድነው? ምን ይመስልሽ? ምክርህን ያው እቀበላለሁ፣ ምክርህን እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። መውጣ ማለት እንደዚህ ግጭት እንዳይመጣ፣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያቆኝ እዚህ ውስጥ ሊኖሩ ይችላሉ። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብላይ ሳይህ ስነካ ተቀበልከኝ፣ ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ፎሎ ያደረግሽው አንቺ ድለኛ ነሽ። ፎሎ ያላረገ ሰው በጀመር ሲ ሲዋራ ሰው አለ። ግን ሚዲያውን ፎሎ ሌላ ምንድን ነው ማስተላለፍ የምትፈልጊው ቁም ነገር? ባለፍ የምፈልገው ነገር አንደኛ ምን አለ መሰለህ፣ በጣም ተቃቀረህ ከልብህ ትቃቀርና አለመጣጣም ይመጣል። እሁ ትቤ ምፍታህ ኦኬ ይቅርታ ብያለሁ ጉዳይ መጀመሪያው እኔ ጸቡ የጀመረው አሁን አይደለም። ግጭት ውስጥ የገባ ነው ዛሬ አይደለም ከመጀመሪያው ገና። እሱ ናይ ነው የሚለው፣ ገና እኔ ዝም በነበርኩበት ጊዜ ናይ ባለው ነገር እንኑር ናይ ነው። እኔ ደግሞ ስንኖር እዛ ያሳለፍኳቸው በጣም ብዙ ጠውረዶች አሉ። ገብቶሃል? ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል በጣም ከሚባለው በላይ እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ጠውረድን እያሳየኝ የኔን አስቸጋሪ ጸባይም ሊኖረኝ ይችላል ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላውቃትም። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላውቀውም። እሱም እንደዚያው ነው የሚለኝ ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወት ክናሸንፈ ሆነ ደረጃ ላይ ለመድረስ ነው አይደለ? እንደሚወጣ እኩል ጊዜ ያለህበት ቦታ ላይ ያለህበት እድሜ ላይ ትቀመጣለህ አትቀመጥም። እኔ አሁን ዛሬ እዚህ 28 እድሜ ላይ እንደሆንኩ አልኖርም፣ ነገ አርባ አምሳ ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ፣ ግን ቀስ እያልን ሄድን። ልጅ ወለድን፣ እያደገ ነው። እና ትናንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ አድርገህ እዚህ እንዲመጣ ፈለግኩኝ። ሳዑዲ እንዲመጣ መኖሪያ ላውጣልህ ናት ሁሉ እኔ ሕገወጥ ነኝ። እኔ የመጣሁት በባህር ነው። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ናይች ሁለት ወር ተጉዤ ነው የገባሁት ሳዑዲ ምድር ላይ ታመመኝ። ምክንያቱም የማጠበው ልጄ ነው ትቼ የመጣሁት ሁለት ዓመት ከሶስት ወሩ ነበር ልጄ እኔም ገና ሀያዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆታለን፣ የቤተሰብ ናፍቆታለን፣ ብዙ ነገር ጠውረዶች አሉ። ግን እነዛን ሁሉ ችዬ የተሰደድኩት ለአባት አይደለም ለባለቤት ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ፣ እሱ በቃ የሆነ ደረጃ ደርሶ ማየት ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩል ብቻ መስጠት ክን ነው የሚመለከተው። ግን ያልፋት ልፋት ያልሆናልና በቃ ነገር እንዳልሆነ ቁጠራ ከሱ በኩል ነገሮች ሁሉ አዞራቸው። አሁንም ስለ እሱ ክፉ ምንም ነገር ልል አልችልም። ግን በባዶን የቀረሁት እኔ አምስት አመት የሰራሁበትን ነገር ሁሉ ሰጥቸዋለሁ አለው ገንዘቤን ሰጥቸዋለሁ ሁሉ ነገርን ሰጥቸዋለሁ። ከዛ የልጄ ሰባት አመት ነሐሴ አስር ነበረ እና ለሰባት አመቱ ለልደቱ ደርስልሃለሁ ብዬ ቃል ገባውለት ለልጄ። ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን። ከአርጎ አደረኩኝ ላኩኝና ነሐሴ ላይ ልገባ ፕሮሰስ ጀመርኩ። ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤት ውስጥ ቤቱን ፊኒሽንግ ጨርሰው ነበር። ቀለም ኮርኒስ፣ ምናምን በጅብ የሰራው በጣም የሚያምር ቤት። ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ የጠየኩት በህይወት ላይ ጠይቀው አላውቅም ገንዘብ የምትሰራው የት ነው የት ነው የምታመሸው ምናምን። በቃ አላውቅም እኔ ህይወቴን የጀመርኩት እየጀመርኩት ከሱ ጋር ነው። ማምላክ በምታውቀው፣ አሁንም ከሱ ውጭ ህይወትን አላቃትም ወንድንም አላቅም እቅፍንም፣ ቁጣንም፣ መኖርንም የማውቀው እሱን ብቻ ከስራዎቹ ጀምርኝ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝም። በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸው። ማለት በጣም ነው የማምነው። ራሴን የማምናትን ያክል ይሄ ምንም ደብቀው አላውቅም ምንም ምን በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብተሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርም ብቻ ነው የሚፈልገው። እና ባጃጅ የገዘውለት በመጣው በዓመት ከምናምን አካባቢ ነው የመጣውበትን እዳ ሳልከፍል ነው ባጃጅ የገዘውለትና በቃ አሁን በባጃጅ እየሰራ ቤቱን ፊኒሺንግ ሰራልሻለሁ አለኝ ማለት ነው። ከዛ አንቺ ለእጅሽ የምይዘውን ይዘሽ ትመጪና ሱቅ ከፍተሽ ትኖሪያለሽ አለኝ። እየሻልኩት ከዛ ባጃጅ ያዘ። የጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገብቶሃል። ከዛ አልጠይቀውም። ምን ሰራ በባጃጅ ምን ገበያ ያገኘ ምናምን አልልም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ? ዛሬ ደህና ናችሁ ወይ? ተረፋችሁ ወይ? ይሄን ብቻ ነው ሁሌም ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶችን መቃዩን ወንድም ቃ ምናምን በቃ ካርጎ አድርጌያለሁ። እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ ለሱ የሚገባ ሰው ሳገኝ እንኳን ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደ ታች ልኑር። በቃ እኔ ልኑር። ግን ከሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል አባቴ ቢመለስ ከሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ ያያት ዛሬ በመድኃኔዓለም ቸርነት ነው። እና ምን ጠየቅኩት? እስኪ ከቻልክ አልኩት፣ ወይ ሶፋ፣ ወይ ፍሪጅ፣ ወይ አልጋ አንድ ነገር ግዛልኝ። ይቺን ነው እንግዲህ፣ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ ቀውን ሁሉን ታርጓ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የአራት ወር የአምስት ወር ደሞዝ የሚያዘብኝ የሚያያዘብኝ አቃ ከዛ በኋላ እኔ እጄ ላይ አሁን ብር የለኝም። ምናይ ነው የምትለው? ስለዚህ እኔ ልመጣ ቤት አለን። አንተ ለእጅ የምትሰራብ ባጃጅ አለ፣ መሬት አለ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይሄን እድሜን መሆን የምፈልገው የቤት መቤት ሴት የሆነች ሴት፣ ባህሏ ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባህሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከ ዛሬ በጣም ብዙ ውጣ ውረዶችን ስላለፍኩኝ አሁኑ ላይ እንደዛ አይነት ሴት ነበር የምመኝበት ጊዜ ነበር። ይሄ ከዛ ኔ ካሁን በኋላ ራስክን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ፣ እኔ ደክሞኛል። በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር ምወደው። የሚያውቀኝ ሰዎች ይኖራሉ እዚህ። የማዘቴ ልጆች አባቴን ከኔ በላይ ወደዋሉ አከብረዋሉ። እና የአባቴን መሞት ቅስሜን ሰብሮት አልፏል በቃ እንዳልነሳ አድርጉኝ። አልፏል ያባቴ ሞት እና ያለኝ አንተ ነህ። አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ ሰው ያስፈልገኛል ተረዳኝ አልኩት። ከዛ እሱ ያፌዝብኝ ያዘ። በቃ እዛ በርገርሽ ነው እየበላሽ እዛ እንደዚህ። እኔ ወፍራም ነኝ ከበፊቱም ው ዛሬም ወፍራም ነኝ። አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ። እና አንዳንድ ጊዜ በጣም ከምንወደው ሰው የማንጠብቀውን ቃላት ስታገኝ ከዱላ ላይ ይበልጥ በለጥ ይሰብርሃል። ገብቷል። ዱላ ላይ ይሻላል፣ እንክትክት አድርጎሃል ካልክ ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ሀዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ ግን ወይስ ማለ አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ ከጥቱ ይውጣልሽ፣ በደንብ ተናገር ይቻል ማልቀስ እንኳን ብዙ ይቅርብኝ። እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው ሰው ፈልጋለ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሽንግ ተሰራ አይደለ ወይ ሶፋ ግዛ፣ ወይ ፍሪጅ ግዛ፣ ወይ ቁምሳጥን ግዛ፣ ወይ አልጋ ግዛ አልኩት። አራት አማራጭ ሰጣሁት። ቤቱ ፊኒሽንግ ቢጨርስም የቤት እቃ ያስፈልገዋል እና አንዱን አግዘኝ፣ እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጊያለሁ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ ዛ በወር መቶ ሺ ስልሳ ሺ እየሰራሽ ያላለፈልሽም እኔ ለምን እንደዚህ ትይኛለሽ አለኝ። ያን ጊዜ የተሰማኝን ስሜት ልነግር አልችልም። ለምን እንደዚህ ትለኛለ? እስከ ዛሬ ስራውን ጠይቄ አላውቅም እኮ እስከ ስም አጠራሩ ራሱ ቸርነት ነው ስሙ፣ ባለቤቴ ቸርዬ ነው የምለው። ቸርዬን አባት እለዋለሁ፣ በአባቴ ማንንም አልጠራም። ግን በቃ አባቴ ሲሞት፣ እሱን እንደሆነ መከታ አድርገው ቆጠርኩኝና፣ በቃ የተለየ ነገር እንዲረዳኝ ፈለግኩኝ። ከዛ ስለማ ያው በቃ በዛ በዛ የተነሳ እኔ ጋይላክ ሹብር፣ እንደውም የሁለት አመት አይሞላም የሶስት አመት አይሞላም ማለት ጀመረ። ኤምባሲ ሄጄ ፕሮሰስ ጀምሬያለሁ፣ የሚያውቁ ሰዎች ይናገራሉ። እራሱ እኔ ለልጄ የሰባት አመት በጣም ልደርስለት በጣም ብዙ ለፍቼ የነበር መውጣት ማለት በቃ ልጄን እመጣለሁ ብዬው ምናምን አጓጉቻው አሉ። ከዛ ፕሮሰስ ጀምሬያለሁ ልመጣ ነው እኮ ለምን እንደዚህ ትለኛለሽ? ስለው ሶፋውንም አድርገው እዚህ ስመጭ እጅሽ ላይ በያሹ ብር ትገዥዋለሽ አለ። ምን አልኩት። አሁንም ስመጣ የኔን እጅ ነው የሚጠብቀው እኔ እኮ እጄ ላይ የለኝም ያለኝም ካርጎ አድርግ ያለሽ ነው። በቃ ያን ጊዜ ብርሽን ለማንም እያበላሽ ነው፣ እኔ ጋር የላክሹ ብር የሶስት አመት አይሞላም የሁለት አመት አይሞላም። በቃ እነኛ ነገሮች ብጥብጥ አሉና ቤተሰቤ ጋር ደረሰ ማለት ነው። እኔ በትዳሪ ውስጥ የመጡ ችግሮችን ራሴ ይፈታሉ እንጂ ቤተሰብ ጋር እንዲደርስ አድርግ ያላቀር ነበር። ግን ያ በቃ መጨረሻው ሲደርስ እናቴ ለአባቴ አባቴ ያለች አባቴ ይላ ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ፣ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነገንዘብ የላትም ማለ እግዚአብሔር ይስጣው እንደውም እሷ ጋ ያለው ብር ይበልጣል። እኔ ጋር የላከችው እኮ አንድ ሚሊዮን አይሞላም አለ። እኔ ጋር የላከችው እኮ አንድ ሚሊዮን አይሞላም። እሷ በወር እኮ የምትሰራው 67 ሺህ ነው። ስለዚህ እኔ እንግዲህ 67 ሺህ ብሰራ አስባ መታመም አለ። ሳኡዲ ህገ ወጥነኝ፣ ቤት ኪራይ አለ፣ መታመም አለ፣ የሴቶች የሚያስፈልገኝ አለ። ያያንን እንኳን ሳይደምር እኔ እውነቱን ሁሌ ስለምነግረው ሁለት 2000 ከሆነ የምሰረው ደመወዝ 2000 ነው። የምሰረው ለዋሉ 1500 ከሆነ 1500 ነው። ከዛ እሱ የምሰረው በ2005 ነው 2005 ሲባዛ በ2 በ5 ዓመቷ 3 ሚሊዮን ምናም ትሰራለች። እኔ ጋር የላከችሁ አንድ ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናም ምናም ሁሉንም ሳያስብ ማለት ነው። እኔ ጋር የላከችሁ ይሄ ነው ብሎ እስከዛ ሲል ታውት ነው ያልኳቸው። በህግ መጠየቅ ይችላል ገብተዋል ቤተሰቦቼ ቤተሰብ አለኝ መጠየቅ ይችላሉ፣ ግን ተዉት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም፣ ስለዚህ ተዉት አልኳቸው። ተጠየቀ ሲጠየቅ የለኝም አለ። ከዛ አይ አሁንም ሰማንያ ላይ ሆኖ አመቴን ሊያስብ ሆነ ገብተል አመቴን እየደመረ መጣ፣ ወራቱን እየደመረ መጣ። ከዛ ሰማንያ ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ ሰማንያውን አውርዱልኝ አልኩት። ይፍታኛል ኩኝ ገንዘብ ሽስ ሲባል ተውት። ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው። እመብርሃን ተጠብቀው በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንዲረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የሱን ክፉ ማምላክ ለኔ ታድርገው። ክፉን መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ታውት አልኳቸው እንግዲህ፣ እስካሁን ድረስ አልተጠየቀም። እኔ በመካከል ልጅህን ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነበር ስለም በት ድብሸኝ ጥያቄ አደውልባት በጣም ያሳዝናል። እንግዲህ የሺ ሰማ እየሰማችሁ ነው ብዙ ሰው አሁን ወደ ፖለቲካ እንመለስ ይሄ ፖለቲካ አይደለም ምን አምትሉ ሰዎች አላቸው? ኤኮ ፖለቲካ ያመጣብን ራሱ ይሄ ፖለቲካ ነው እንጠይቃት ነገር ነበረ ቤቱ የማን ነው በማን ስም ነው የተሰራው ያ ቤትም እንኳን የላክሽ ከተሰራ ያንቺም ነው የሚል ጥያቄ መጣልሽ ጠይቃ ነበር እንኳን እንኳን ቤት ቤቱ የት ነው የተሰራው? እዛው ማጀቴ ማጀቴ ከተማው ነው አይደለም። ከከተማው ትንሽ ዝቅ ይላል፣ የኛ ወላብዬ ይባላል ቦታው። ዝቅ ብሎ ቤተሰብ ጋር ቦታው የአያቱ ነው፣ አያቱ ናቸው የሰጡት። አሃ ቤቱን ግን የሰራሽው አንቺ ነች። የጋራ የጋራ እንበለው የጋራ አይገብቶኛል። ስለዚህ ፊኒሽንግ ብቻ ነው እኔ በግሌ ፊኒሽንግ በግሌ ነው ቤቱን የጀመርነው። እዛው እየኖርን ነው እዛው በሚኖር ነው ጀምረነው ጀምረንው፣ ጣራና ግርግደው ቆሞ ጭቃ ብቻ ተመርጎ ነው እኔ ወደ ሳውዲ የመጣሁት። ከዛ እኔ ሁሉን ይሄ ሲሚንቶ ምናምን ፊኒሺንጉን ጨረስኩኝ። ስለዚህ ቤቱ የጋራሽ ነው ባይዘው፣ ፍርድ ቤትም ስትሄጂ ስትመለሺ ቤቱ የጋራሽ ነው። ምንም የሚጠፋ የተሽጦ ለጋራ ችግር የለውም። አሁን ይኸውላችሁ አሁን ይኸውልሽ፣ አንደኛ አንቺ በስደት እያለሽ አባትሽን አጠሻል፣ የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱ ነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየር፣ በጣም አክብሮት አለን ባይዘው። እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስቀጠልኩሽ። ይሄ ታሪክ የአንቺ ታሪክ ይባል ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች፣ በተለይ የአማራው ታሪክ ነው። እኔ ሁል ጊዜ ይናገራሉ አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሽ ነው መውጣት ያለበት። እዚያው እያለች አልተግባባችሁ ማ ለምንድን ነው ያንን የምታደርጊ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ፣ ገንዘብ እንድታመጭ በቃ ሂጅ አለሽ እሱ ያላደረገው